አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ዲሪም ቱብ ቤተሰቦች እንዲሁም ሰላም ሰላማችሁ ብዛ ብያላችሁበት፣ ዛሬ ከብዙ ቆይታ በኋላ እንገናኛለን ማለት ነው። እና ይሄ ጥያቄ በየትኛው ቻናሌ እንደተጠየቀ ሁሉ ረስቸዋለሁ። በጣም ይቅርታ፣ ምክንያቱም ትንሽ ቢዚ ነበርኩኝ እና አልተመቸኝምና ነው የጠፋውት። ይሄ ጥያቄ ምንድን ነው የሚለው ወንድ ነኝ በህልሜ ራሴ ያብጃየው ነው ያለው። እና ይህንን ጥያቄ አብረን እናያለን ማለት ነው። ኢማም እቢን ሲሪን ረዳ አላሃኑ እና ሌሎች የእስልምና የህልም ተርጓሚዎች እንደሚሉት ከሆነ አንድ ሰው ራሱን ሲያብድ በህልሙ ማየቱ የተለየ ትርጉም ሊኖሩት ይችላል ማለት ነው። እነዚህም ደግሞ በአብዛኛው ከሀብት ጥበቃና እውቀት ጋር የተያያዙ ሊሆኑ ይችላሉ። በህልማችን ማበድን ስንመለከት ሁልጊዜ ልንፈራ እንችላለን። በእውነቱ ስናየው ወይም ስናስበው ማለት ነው። ግን ማበድ በህልም ማየት ማለት ሙሉ በሙሉ አሉታዊ ትርጉም አለው ማለት አይደለም እና አብረን እንየው እስኪ። ሊሆኑ የሚችሉት ትርጉሞች ብዙ ቢሆኑም ከነዚህ የተወሰኑትን አብራራለሁ ማለት ነው። የመጀመሪያው ብዙ ሀብትና ገንዘብ ማገኘት ሊሆን ይችላል። እብደት በህልም አንዳንድ ጊዜ ብዙና ያልተጠበቀ ሀብት ማገኘትን ወይም በህይወት ውስጥ ትልቅ የገንዘብ እድልን ሊያመለክት ይችላል። ይሄ ሀብት ምናልባትም በአግባቡና በቅጡ የሚጠፋ የሚጣል የሚጠፋ ወይም የሚጣል ገንዘብ ሊሆን ይችላል ማለት ነው። ጥበቃና ኃላፊነትን ሊያመለክት ይችላል። ያ ማለት ሁለተኛው ነጥብ ማለት ነው። ጥበቃና የኃላፊነት መነሳት ሊሆን ይችላል ማለት ነው። በሸሪአ ህግጋት መሰረት አእምሮ የታወከ ሰው ከህጋዊ ኃላፊነት ነፃ ይሆናል። ስለዚህ ይህ ህልም ከከባድ ግዴታዎች ነፃ መሆንን ወይም ደግሞ ከጥፋተኝነትና ኃላፊነት መሸፈንን ሊያመለክት ይችላል ማለት ነው። ሶስተኛው ነጥብ ምንድን ነው? ጥቅም ወይም እውቀት ማግኘት ሊሆን ይችላል። እብደት ማለት አንዳንድ ጊዜ ከጥቅም ወይም ከመጠን በላይ የሆነ እውቀት ጋር ይተረጎማል። ሰውየው ከዚህ እውቀት ወይም ጥቅም የተነሳ አንዳንዶችን በሚያመልጥ መልኩ ሊያከናውን ይችላል ማለት ነው። ሌላውና አራተኛው ነጥብ አግባብነት የጎደለው ቃል መናገር ሊሆን ይችላል ማለት ነው። ይህ ማለት ደግሞ እብደት ማለት አንዳንድ ሰው ያልታሰበ ወይም ደግሞ አግባብ ያልሆነ ቃል በአደባባይ መናገሩን ሊያመለክት ይችላል ማለት ነው። ይህ ማለት አራተኛውን አሉታዊ ነጥብ አሉታዊ አተረጓጎም ሰጥቶታል ማለት ነው። ይህ ማለት እንግዲህ የትኛውንም ህልም ስናይ በእውነታው መጥፎ የሚመስለን ቢሆን እንኳን አዎንታዊ ትርጉም እንዳለው ልብ ማለት ይገባል። ለዚህም ነው እንደ ኢማም እቢን ሲድን እና እንደ ሌሎች የእስልምና የህልም አተረጓጎም መሰረት ህልም አንድ ህልም ለሁለት የተለያየ ትርጉም አለው። ማለትም አንድ ተመሳሳይ ህልም አንድ ወንድ ወይም ሁለት ወንዶች ወይም ሁለት ሰዎች ራሳቸውን ሲያብዱ ካዩ የተለያየ ትርጉም ሊሆን ይችላል ማለት ነው። እስካሁን ካነበብኳቸው ውስጥ አንዱ ትርጉም ለአንደኛው ቢያመለክት ከአንደኛው ትርጉም ደግሞ ለሌላኛው ሊያመለክት ይችላል ማለት ነው። እንዲሁም ተመሳሳይ ትርጉም ሊሆን ይችላል ማለት ነው። ያ ማለት እንደ ሰውየው የህይወት ሁኔታ ወይም እንደ ሰውየው ያለበት የህይወት ዘርፍ ምክንያት የተለያየ ትርጉም ሊሰጥ ይችላል ማለት ነው። በህልም ማበድ ማየት በዚህ አላበቃም። ሌላውና አምስተኛው ነጥብ ደግሞ የድሆች ሀብት ሊሆን ይችላል። ይህ ማለት አንድ ድሃ ሰው እራሱን ሲያብድ ካየ ሀብታም እንደሚሆን ያሳያል ማለት ነው። አላሁ አለም። ከዚህ በመቀጠል ማሳሰቢያ የምለው ነገር ምንድ ነው፣ ህልም ሁል ጊዜ ወይም የህልም ትርጓሜ ሁል ጊዜ ግምት እንጂ ፍጹም እውነት አይደለም። የህልሞች ትርጉም በሰውየው እውቀታዊ ሁኔታ፣ እምነትና አጠቃላይ ያኗኗር ዘይቤ ላይ በእጅጉ ይወሰናሉ ማለት ነው። ሁል ጊዜም ለትክክለኛው ትርጉም አላህን መለመንና በጥሩ ነገር መገኘት ተገቢ ነው ተብሎ ይታሰባል ማለት ነው። ይህ ማለት የህልም ተፈሳሪዎች የሚመክሩት ምክር ለህልም አላሚዎች ይሄ ነው። ምንም እንኳን መጥፎ ህልም ብታይ አንድ ሰው በጥሩ መልኩ ሊፈታ ይችላል፣ በመጥፎ መልኩ ሊፈታ ይችላል። ነገር ግን አስደንጋጭ አስፈሪ ሁኖ ካየ ነው በግራ ጎናችን ትፍትፍ በማለት አውዙ ቢላሂ ሚነሸጣን ረጅም ብለን በሌላኛው ጎናችን መተኛት ህልሙን ስናይ ባለምንበት ሳይሆን በተቃራኒው ጎን መተኛት ተገቢ ነው ይባላል ማለት ነው። እና ይሄ ህልም መጥፎ ነው እያልኩኝ አይደለም። ለማንኛውም ይህንን ይመስላል ማለት ነው። በህልም ራስን አብዶ ማየት አላሁ አለም። ሌላኛው ጥያቄ ምንድን ነው፣ በህልም የፈታሁት ባሌ ጋር ቡና መጠጣት ምንድን ነው ይላል። ይህንንም አብረን እናያለን። የተፈታ የፈቱት ባልና ቡና በህልም ማለት ነው። በአጠቃላይ በእስላማዊ አተረጓጎም የህልም ትርጓሜ መሰረት የተፈታ ባልን ወይም ሚስትን በህልም ማየት እንዲሁም እንደ ቡና መጠጣት ያለ ድርጊት መፈጸም የተለያዩና ጥልቅ ትርጉሞች ሊኖሩት ይችላሉ ማለት ነው። ይሄ ደግሞ በተለይ ከግንኙነት ናፍቆት፣ የማስታወስና የወደፊት ፍላጎቶችን ፍላጎቶቻችን ጋር ተያይዘው የሚመጡ ናቸው ማለት ነው። የህልሙ ክፍሎች እና ሊኖራቸው የሚችለውን ትርጉም በትንተና አብረን እናያለን። የተፈታ ባልን በህልም ማየት ማለት ሀሳብና ናፍቆት ሊሆን ይችላል። በጣም የተለመደ ትርጉም በውስጣችሁ ለቀድሞ ግንኙነት የናፍቆት ስሜት ወይም ደግሞ ስለ እሱ ያልተፈቱ ሀሳቦች መኖራቸውን ያመለክታል ማለት ነው። ይሄ የተለመደውና ብዙ ሰዎች ሊያወት የሚገባ የህልም ትርጓሜ ነው ነው ሌላው ደግሞ የመመለስ ምኞት። ያ ማለት ተመልሶ መገናኘትን በተለይ ደግሞ ባልሽ የተመለሰ ወይም ደግሞ ደስተኛ ሆኖ ከታየ እየተመለሰ ወይም ደስተኛ ሆኖ ከታየ ለግንኙነቱ ሁለተኛ እድል የመፈለግ ፍላጎትን ሊያንጸባርቅ ይችላል ማለት ነው። የመፈለግ ፍላጎትንም ሊሆን ይችላል፣ ወይም ደግሞ ያ ነገር ሊሳካም ይችላል ማለት ነው እንደ ህልሙ ሁኔታ። ያለፉ ጉዳዮች ማስታወስ ሊሆን ይችላል። በግንኙነቱ ውስጥ የነበሩ ጥሩም ሆኑ መጥፎ ትዝታዎችና እነሱን የመቋቋም ሂደት በውስጣችሁ እንዳለ ሊያሳይ ይችላል ማለት ነው ለይህንን ህልም ለምታዩ በሙሉ። ሌላው የስነ ልቦና ሁኔታ ሊያመለክት ይችላል አንዳንድ ተርጓሚዎች ይህ ህልም የመረጋጋት ፍላጎት ወይም ደግሞ ከፍቺ በኋላ ብቸኝነት እንደተሰማ ሊያሳይ ይችላል ብለው ያምናሉ። ይሄ የሚሆነው ግን ብዙ ጊዜ እንደምናገረው አንድ የተፈታች ሚስት ወይም የተፈታ ባ የፈታ ባል ሌላ የህይወት አጋር ውስጥ ከገባ ሌላ ግንኙነት ውስጥ ከገባ መመለስ የማይቻል ከሆነ የድሮውን ፍቅረኛ ወይም ባል ማለትም ወይም ጮኛ ሲመለከት ወይም ስትመለከት አሁን ያለው የህይወት አጋር አሁን ባለው የህይወት አጋርና በህልም አላሚ መካከል ውጥረት እንዳለ፣ አለመግባባት እንዳለ፣ ጭንቀት እንዳለ የሚያሳይ ነው ማለት ነው። አላሁ ዓለም። ሌላው ቡና አብሮ መጠጣት ምን ማለት ነው? ነው ያኔ ካለፈው ወይም ደግሞ ከተፈቱት ከተለዩ ሰው ጋር አብሮ ቡና መጠጣት ወይም መጋራት፣ ሰላማዊ ውይይት፣ ስምምነት። ቡና መጠጣት ብዙውን ጊዜ መረጋጋት፣ ውይይትና የሰላም ጊዜን ያመለክታል። በጋራ ቡና መውሰድ ማለት በሁለታችሁ መካከል ያለውን ግንኙነት ማሻሻል ወይም በሰላም ለመለያየት ወይም እንደገና ለመገናኘት ስምምነት ላይ መድረስ የሚል ፍላጎት ሊኖር ይችላል። ሌላው ደግሞ ወዳጅነትና መከባበር ሊሆን ይችላል። ከፍች በኋላ ቢሆንም ወዳጃዊና የጎለመሰ አዲስ ግንኙነት እንደ ወዳጅ ማለት ነው የመመስረት ፍላጎት ሊያንጸባርቅ ይችላል ማለት ነው። ሌላው መግባባት ሊሆን ይችላል ቡና መጠጣት በጋራ መግባባት ወይም ደግሞ የተወሰነ ጉዳይ አብሮ መፍታት እንደሚያስፈልግ ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ ሲታይ ምንድ ነው? ካለፈው ጊዜ ጋር ሰላም መፍጠርና የግንኙነቱን ትዝታዎች በጸጋ መቀበል አስፈላጊነት ሊያመለክት ይችላል። ፍቺው የፈጠረውን ስሜታዊ ክፍተት ለመሙላት ወይም ደግሞ በሁለታቸው መካከል ያለው ሁኔታ በሰላማዊ መንገድ ለመወሰን የሚፈለግ ህልም አላሚ የሚፈልግ መሆኑን ሊጠቁም ይችላል ማለት ነው። ለህልም ሁል ጊዜ ስናይ ማወቅ ያለብን ነገር ህልሞች በግለሰቡ ወቅታዊ የስሜት ሁኔታና የህይወት ተሞክሮ ላይ በእጅጉ ስለሚመሰረቱ ለትክክለኛው ግንዛቤ ሁል ጊዜ አላህን መለመን እና በጥሩ ነገር መመኘት ተገቢ እንደሆነ ማሰብ አይከፋም ማለት ነው። ሌላው እና የመጨረሻው ጥያቄ ከዚሁ ከቡና ጋር የተያያዘ ነው። ምንድን ነው የሚለው? በህልም ለብዙ ሰዎች ቡና አፍልቼ ስሰጣቸው እነሱም ወፍራም ነው እያሉ እየተሽቀዳደሙ፣ እኔ ግን ወተት የያዘ ሰው አይቼ ከሱ ለመቀበል እየተዘጋጀው አየሁ ትላለች። ስለ ቡና ራሱን የቻለ ቪዲዮ ከአንድ በላይ ቢኖረኝም በሁለቱም ቻናሌዎች አለኝ፣ ግን እዚህ ጋር ጠቅለል ባለ መልኩ እናያለን ማለት ነው። በህልም ብዙ ሰዎችን በቡና ማገልገልና ወተት መጠበቅ በኢስላማዊ አተረጓጎም መሰረት እንደሚከተለው ይሆናል ማለት ነው። ህልም በርካታ ምሳሌያዊና ጥቅም ጥልቅ ትርጉሞችን ያሉት ሲሆን ለተለያየ ለአንድ ህልም ለተለያየ ሰው የተለያየ ትርጉም ሊኖረው ይችላል እና በተለይ ቡና፣ ወተት እና ብዙ ሰዎች መኖራቸው የሀላፊነት የጥቅም የእውቀትና የፍላጎት መቀያየርን ያመለክታል ማለት ነው። የህልሙን ዋና ዋና ትርጉም ወይም ደግሞ ሊሆን የሚችለውን የህልም ትርጓሜ አብረን እናያለን ማለት ነው። አንደኛ ለብዙ ሰዎች ቡና ማቅረብ ወይም ደግሞ ማፍላትና ማገልገል ማለት ጥቅምን ማበርከት እና የእውቀት ስርጭት ሊሆን ይችላል። ቡና ማፍላት እና ማገልገል ማለት እሱ ያኒ ህልማላሚው ለሌሎች ጠቃሚ ነገርን፣ እውቀትን፣ ምክርን ወይም አገልግሎትን በብዛት እያበረከተ መሆኑን ያመለክታል ማለት ነው። ኃላፊነትና ተቀባይነትንም ሊያመለክት ይችላል። ብዙ ሰዎችን ማስተናገድ ከባድ ኃላፊነት ወይም ማኅበራዊ ቦታ መያዝን ያሳያል። ሰዎች ቡናውን በደስታ እየተሽቀዳደሙ መጠጣታቸው የህልም አላሚው አስተዋጽኦ ተፈላጊና ተቀባይነት ያለው መሆኑን ያመለክታል። ይህንን ስል ብዙ እህቶቻችን ቡና ሻይ ቡና በማገልገል ስራ ተሰማርታችሁ የምትሰሩ አላችሁ እና ይህ ህልማላሚ ማላሚ ከእንደዚህ አይነት ስራ ጋር የሚገናኝ ከሆነ በእውነቱ ያኔ በዛ ስራ ላይ ተቀባይነት እንዳገኘሽ እየነገረሽ ነው ማለት ነው። ሌላው የመልካም ስራ ውጤት ሊሆን ይችላል። ቡና ወፍራም መሆኑ በጥሩ ትርጉሙ የህልማላሚው ስራ የጠራ ጥራት ያለውና ለሰዎች አስፈላጊ እንደሆነ ያመለክታል ማለት ነው። ሁለተኛ ሰዎች ቡናው ወፍራም ነው እያሉ መሽቀዳደም። ይሄ ደግሞ ትርጉሙ የአገልግሎት ጥራትን ሊያመለክት ይችላል። ቡናው ወፍራም በመሆኑ የህልማላሚው ስጦታ፣ እርዳታ ወይም እውቀት ከፍተኛ ጥራት ያለው ጠቃሚና ጠንካራ እንደሆነ ያሳያል። ሰዎች ለህልማላሚው ያላቸው ጉጉት መሽቀዳደማቸው ማለት ነው ይህንን ጥቅም ለማገኘት ከፍተኛ ፍላጎት እንዳላቸው ያመለክታል ማለት ነው። ይህ ህልማላሚዋ እህቴ በእውነታው ዓለም ስለ ቡና ማስተናገድ የምትሰሪ ከሆነ ባለሽበት የስራ ዘርፍ ላይ ተቀባይነትና ተወዳጅነት እያገኘሽ መሆኑን በዚህ ስራም ለመስራት ገና ፍላጎቱ ካለሽም ደግሞ ይሄ ስራ አዋጭ እንደሆነና ጥሩ ነገር እንደሚሆንልሽ እየነገረሽ ነው ማለት ነው። አላሁ አለም። ሌላው የምስጋናና ተቀባይነትን ሊያመለክት ይችላል። ይሄ ድርጊት ከሰዎች ዘንድ ምስጋናን መከባበርንና ህልም አላሚውን እንደ አስተዋይ ወይም ደግሞ አሳቢ ሰው እውቅና በመስጠታቸው ይህንን ሊያመለክት ይችላል ማለት ነው። እውቅና እንደሚሰጥሽ እየነገረች ነው ማለት ነው። ሌላው ወተት የያዘ ሰው ማየትና ለመቀበል መዘጋጀት ነው። ያኒ ሶስተኛው ነጥብ ወተት በህልም ውስጥ በተለይ ንጹህ ከሆነ ማለት ነው፣ በኢስላማዊ ትርጓሜዎች ንጹህ ፊጥራ ወይም ደግሞ ተፈጥሮ ማለት ነው፣ ሃይማኖት፣ እስልምና፣ ጥሩ እውቀት፣ ህጋዊ ሀብት እና በረከትን ይወክላል ማለት ነው። የዚህ ህልም ትርጉም ሌላው አማራጭ ማለት ነው የፍላጎት መቀያየር ሊሆን ይችላል። ህልም አላሚው ለሌሎች ቡና፣ እውቀት፣ ጥቅም፣ አገልግሎት እየሰጠ ሳለ ወደ ወተት በረከት፣ ንጹሕና ሃይማኖታዊ ጥንካሬ መዞር የግል የውስጥ ፍላጎት ለንጽህና መንፈሳዊ እድገት መኖሩን ያመለክታል ማለት ነው። ለጥበብ እርዳታ መዘጋጀት ማለት ነው። ይህ ማለት ወተቱን ከሌላ ሰው ለመቀበል መዘጋጀት ማለት ህልማላሚው አሁን ከሌላ ሰው ለመማር እርዳታ ለመቀበል ወይም ደግሞ ሃይማኖታዊ መንገድ ለማጠናከር ወይም ለመፍጠር ዝግጁ መሆኑን ያመለክታል ማለት ነው። ምናልባት ከቡናው ዓለማዊ ጥቅም ወይም እዱንያዊ ጥቅም ማለት ነው ወይም ማለት ወይም ስራ ማለት ነው በኋላ መንፈሳዊ እድገት እየፈለገ ሊሆን ይችላል። ምናልባት ውድሃቴ በሻይ ቡና ስራ ላይ የምታሰማርተች ካለ ምናልባትም ተቀባይነት ብታገኝ እንኳን ያ ተቀባይነት ወይም ያለሽበት ስራ ከሃይማኖት መንገድ የራቀ እንደሆነ ወይም ደግሞ በሃይማኖታዊ ጉዳዮች ላይ ተቃራኒ ነገር እየተፈጠረብሽ ካለ ወደዛ የመመለስ ዝንባሌሽን፣ ወደ ሃይማኖታዊ ጉዳይሽ ወይም ደግሞ ወደ ንጽህና የመመለስ ዝንባሌሽን እየነገረች ነው ማለት ነው። አላሁ አለም። በአጠቃላይ የህልሙ መልእክት ምንድን ነው? ይህ ህልም ህልማላሚ በማህበረሰቡ ውስጥ ጠቃሚ ሰው እንደሆነና ለብዙ ሰዎች ጥሩ ነገር እያደረገ እንደሆነ ያሳያል። ሆኖም ምንም እንኳን መልካም ተግባር ተፈላጊና ተቀባይነት ያለው ቢሆንም የህልም አላሚ ውስጣዊ ፍላጎት አሁን ወደ መንፈሳዊ እሴቶች በረከትና ንጹህ ሃይማኖታዊ ጥንካሬ በወተት የተመሰለው ማለት ነው እየቀረበ ነው ማለት ነው። ምክንያቱም ወተት ብዙ ጊዜ ከሃይማኖታዊ እውቀት ጋር ስለሚያያዝ ማለት ነው። ህልሙ የሚያሳየው መስጠትና መቀበል ሁለቱም በህይወት ውስጥ ወሳኝ ጊዜ ላይ መሆናቸውን ያመለክታል ማለት ነው። ከወተት ጋር የተያያዘው የህይወት ዘርፍ መንፈሳዊ፣ ሃይማኖታዊ ወይም ደግሞ ንጹህ ኑሮ ለማጠናከር ምን ማድረግ እንደሚያስችል ማሰብ ያስፈልጋል የሚል መልእክት አለው ማለት ነው። አላሁ አለም። ውድና የተከበራችሁ የሀሊማ ድሪም ቱብ ቤተሰቦች የዛሬው ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከዚህ በመቀጠል ሁሌም ለመገኘት ሞክራለሁ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።